የአፌት እንደ መጀመሪያውም ኤፍራታን ማሰቃየት ጀምሯል። ከዚህ በፊት አግቶ ከተለያየ ቦታ እያዘዋወረ አይተናል። እንግዲህ ያ ሁሉ አልፋ፣ በግድ ታገብኛለሽ፣ ካልሆነ ደግሞ ናታን እገድላለሁ ሲል ሲያስፈራረቁ ቆይቷል። በመጨረሻም እሷም ሳትወድ በግድ እሱን ለማግባት ተገዳለች። የቤተሰቦቿን ደህንነት ስትል እንዲሁም ደግሞ የናታን ይህ ያላገባብ የወረሰው ቤቱን ለማስመለስ እንዲሁም ደግሞ ቤተሰቡ ሁሉም በሰላም እንዲኖር አንድ እኔ ብላ ያሰበችውም ነገር ስላለ እነዚህ ነገሮችን ለማስመለስም ስላቀደች የግድ አፌትን በእጇ ማስገባት ነበረባት። ያንን ለመሸፈን ሳትወድ በግድ ይሄ ሰውዬ አግብታ ነበረ። ማነው የሴጣን ቁራጭ እንበለው እንጂ ያው ያው በመጨረሻም ተጋቡ። ሰርግም እንደ ማንኛውም አየን ተደስተን ውድሰት ነው ወይስ ምንድ ነው በሉት። ብቻ ያም ሆነ ይህ ያን አልፎ ነበረ። እንግዲህ ቤትም ከገቡ በኋላ ሙሽሮች ናቸው። እንደ ሙሽሮች ሳይሆን እንደ አይጥ እና ድመት ነበረ የሚኖሩት። ያው ዛሬ ደርሷል። ሰሞኑን ያው ዋና እሱን ለማግባት ያግፋፋትን ሪሞሪ እየተፈለገ ነበረ። ሰሞኑን አግኝታው ነበረ፣ መልሶ ወስዶባት ነበር። ይኸው ማታ ደግሞ እንደው በመጠጥም ይሁን በሆን ነገር አድርጋ እሱን ሪሞሪ ለመውሰድ ነበረ። ከጠጣ በኋላ እሱም ያው ማስመሰል አስመሰል አይደል፣ የእውነት ማነኛው ሰው ቢሆን የእውነት ነው የሚመስለው ጠጥቶ እንደዛው እንዳያችሁት ሶፋ ላይ ሆኖ ወደቀው፣ እሷን ጨፍራ እንቅልፉ እንዲወስደው ትንሽ አዝናንታው፣ በዛው ደግሞ የወሰደባትን ሪሞኑን ለማውጣት እጇን በኪሱ ውስጥ ስታስገባ፣ ሪሞኑን ይዛ ስትወጣ እጇን ያዘው። እኛም ደንንቅደላል አለ ተዳቢ ከዚህ በፊት እሷ ብቻ ሳትሆን እኛም ደንግጠናል። ይሄ ሰውዬ ለምንድነው ተፈታ ምና ምብዚ በለውነ ሰምታችኋል። ከዚህ በፊት ታውቸዋለሁ ና የሆነ ስብሰባ ላይ ቆጭ ብለው ፓርላማ ማለት ነው ዶክተር አብይ ምንናሉ የሆነ የታሰረ ሰውዬ ነበረ እና ተፈታ። ከዛ ወደ አሜሪካ ሄደ ማለት ነው በዚህ በፖለቲካ ጉዳይ ከዛ ምን ቢልጡ ነው ሰው ጥያቄ ሲያቀርብ ማለት ነው የተከበረ ክቡር ጠቅላይ ሚኒስቴራችን አለ እንደሚከተለው ጥያቄ ያቀርባለሁ አለ ሰው እሺ። ከዛ ቀጠለ፣ ይህና ከል ሰዎችን ሲያስቃይ የነበረው ወንጀለኛ እንዳው ሌሎቹ ሲሉ እሱ ተይዞ ፍርድ ሳይፈረድበት እንዴት ነው ተለቀቀው ወደ አሜሪካ ሄደው እንዴት ተለቀቀ ብሎ ተጠየቀ። አብይ ምን ቢል ጥሩ ነው እኛም ደንግጠናል አለ። ተመልካችም ደንግጧል እኛም ደንግጠናል። አያቸው መላችሁ ፈልጌ ነው አሁን ማታ የኤፍራታን እጇ ሲይዝ ሁላችንም ደንግጠን ነበረ። ሆን ነገር ደንግጠን ሲለን ይሄን ስብሰባው ሰውዬ ነው ማስታውሰው፣ ዶክተር ይገር እኛም ደንግጠና እዛ ያለው የተሰበሰበው ፓርላማው ሰው ያቀረበው ጥያቄ እኛም ደንግጠናል። ለምን እንደዚህ ተፈጠረ ብሎ ሲል እኛም ደንግጠና ለ እኛም ደንግጠን ነበረ ማታ እንደዛ ሲያደርጋት እጁን ሲይዝ እንደሌባ እኛ ተኛ መስሎን እንግዲህ አልተኛ፣ ምሱ ግን እየተጠባበቁ ነው አያቸው አይደል? እየተጠባበቁ ባልና ሚስት ሳይሆኑ እንዳይጥና ድመት የሚኖሩ ተንካሴስ ማለት ነው። እሱ አያምንም እሷም አታምንም ነው፣ ሁለቱም ተጠራጣሪዎች ናቸው። እርግጥ ነው ፍየም የወዚግ ቤት የገባችው ወዳ ፈቅዳ ሳይሆን ማሳካት ያለባት ነገር ስላለ ነው። ስለዚህ አምና የገባችው ማለት ነው። ሶ ሁለቱም እንዳይጥና ድመት ነው የሚኖሩት። ስለዚህ አሁን ዋናው ችግሩ ማታ ያነተ ስትል ያወጇን ያዛ አይተናል። ከዚያ በኋላ ምንድነው የተደረገው እንደባለፈውን ከብዙ ጭቅጭቅ በኋላ አንቺ ብጠርጥሬ ነበር ሰሞኑ የናታ እያለው ነበረ። በሰምታችሁ ያላደል ኤፍራታም አንተም እውነት ነው ሰዎች እኔ ጠረጥር ነበር እንደው ኤፍራታ ከአንተ ጋር እንደምትሰራው ምናምን አለው እኔና ፍሬ ምናዝገናኘን እኔና ኤፍራታ ቤተ ወስታል ሄደ። ስለዚህ የሚያገናኝ ነገር የለም አለው እሱ እሱም የወደወፍላቸው እንግዲህ እንዳያችሁት ነው ገንፍቶ ገንፍቶ ገንፍቶ ምንም ላይ ማያመጣት ደነግጦ፣ እሷን ያለችበት ማፈላለግ ነበረበት። ግን አሁን ማታው ይህንን እንትን ምንድነው ሪሞሪያጇ ከያዘ በኋላ ብዙ ተጨጋጭቀው ልትበቀልኝ ነው። እኔም ጠርጥሬ ያለው ይሄ ሪሞሪክ የታገኘሽው ለምንስ አንቺ ፈለግሽው? እኔ ሰክሬ አይደለም እኔ አውቄ ነው እንጂ ሰክሬ የምናም እንዳይመስልሽ። ይሄን አሁን ነው ጦርነቱ የገባ ነው ብሎ ሪሞሪን ወስቶባት ሁለት እጇን ወደ ኋላ አስሮ እንግዲህ ያን የአንድ ማን ነው ታሪኩ ታሪኩ ያው ደውሎለት እንዲወስዳት ትዕዛዝ ሰጥቷል አሉ። የእውነት ትዕዛዝ ሰጥቷል አሉ። ይሄ ነገር እውነት ከሆነ እጅግ በጣም የሚያሳፍርም የሚያናድም ነገር ነው። የአፌት ኤድ ካያደረኮን እኛን አያደርገን ማለት ነው። ልክ ሪሞሪ እንደወሰደባት ነው። እጇን ያሰራት አሉ እጇን አስሮ የተወሰነ አስቃይቶ ቅድም ያልኩትን ሁሉም አወርታው መጀመሪያ ምን ወደሽ ፈቅደሽ አይደለም ይህ እናታን ለማዳን ነው የማትፈነቂው ነገር የለም ብሎ እንግዲህ ያው ብዙ ነገር ከተናገረ በኋላ አንቺ መትንሽ ጊዜ ረፍት ያስፈልግሻል ብሎ ታሪኩ ጋር ተደውሏል። እንግዲህ ወዴት እንደሚወስዳትም እስቲ ከወሰዷት እናያለን። ግን ይወስዳታል አይወስዳትም? አሁ ይሄ ደግሞ የሆነ ጨለለ ነገር ነው አድርገ ተባለ ነገር ነው የሚያደርገው። እሺሺሺ ያለ ያለቃ እያለ እች ልጅ የሆን ነገር ቢያደርጋል፣ ወደ ከራሴ ሳምታችኋል ሁላችሁ ማለት ነው። ስለዚህ ኤፍራዳ ብዙ ስቃይ መከራ አሳለፈች። እንግዲህ ምን ነው እንዴ ከዛ ውጡ ከዛ ውጡ ሁሌም አንድ ሴት ማስለቀስ አሁን ይሄ ምንን ያማክኒ እስቲ ምንን ነው እኔ ምንም አልገባኝም እውነት ለመናገር ማለት ነው ምን ከምኑ ነው እንዴ አሁንማ ብዛችሁት ያው ሌላ የኤፍራታን የናታነትን እስካሁን አልወጣላትም እሺ ከዚህ በኋላ ሲቀበላት ይሆኑ ወይና ያው መቀበልን ግን የሚቀበላትም አይመስለኝም በህይወቱ ስላስወጣት እነሱዋ ግን ያው እስካሁን ትወደዋለች። ግን ትላንትና እንትን ነው ምንድን ነው ያው የእርግዝና ምልክት አይተናል ማለት ነው። ከዚህ በኋላ ሀሳቧ ከቀየረች እንጂ ትላንት የጽዮን እያለች አልነበረ እኮ እኔ ቃ ምናፍቆኛል፣ ማያት ፈልጋለው፣ እሱ ጋ ውሰጂኝ እያለች ነበር። ጋዛጺ ምን አለች፣ እባክሽን፣ ምን ሆነሽ ነው? ጥሩ አደለም። እኔም ያንቺም እዛ ከይሄድን ባይሆን እዚህ መጣ እንዲመጣ አደርጋለሁ አለች። ትንሽ ተረጋጋች። እሺ አሁን እንግዲህ ያው እንደ ገና ከሱ ጋር እንትን ማለት ትፈልጋለች ምን ትፈልጋለች? ፈልጋለች ናታ ሲቀበላል ወይ ነው አሁን፣ ሲሰው ያሳግዷት አሁን ምንድን ነው የሚያደርጋት? እስከመጨረሻው ነው የሚያስወግዳት ያፌት የሚባለው ወይም ደግሞ እንደዛ ነው እቅዱ ረ ምን ሆነ? ምኖ ማለቀበኝ? ተው እንዲህ ተው፣ ጥሩ አይደለም እንደዛ። የምር ነጌ በኔ ነውና ስቃይ መከራ መታብዙ በተረፈ ኤፍራታን ማሰቃያት ስቃያት ውይቁም። ድራማው ከተጀመረ እስካሁን እኛ የምናውቀው ያው በኤፍዬ ስቃይ መከራ ብቻ ነው ማለት ነው። ው ምን ነው ዋሻው እንዴ? አይደለም እንዴ። እዛ ቤት ፈተነ በዛበት ማን አለ? ስለዚህ ይህ በታ በዞተም ብዙም የኤፍራታ ላይ እስቲ ሌላው ጋ ደግሞ ጫና አርጋችሁ ይዙ። እንትን በርቱ፣ ያው ሌላ ቦታ ደግሞ ያዙት እስቲ፣ ሌላዎቹ ቀይሩ ማለት ነው። ብቻ የኤፍራታ ምና እስቲ የሚያስረቅስ የሆነ ችግር መከራ ስ እንደሷ ተቋቁሞ ያሳለፈ ካለ በቦታው ያው መቀየር አለባቸው። ካልሆነ ግን መደበላችሁ። ካልሆነ ካልሆነ ካልሆነ ዝጉት አቁሞት ቁሙት፣ ይሻላችኋል ማቆም ነው እነው። አንድ ሰው ብቻ መከራው ምናምን የሚያሳይ ድራማ የምል ሊያደርግል ነው። አንድ ፓርቱ ብቻ እንዴ ተው እንጂ፣ ሁሉም ጋር አስቃዩ ከቻላችሁ ማለት ነው። ካልቻላችሁ ትዞክ ብላችሁ ተው። ስለዚህ ከዚህ በኋላ ኤፍራታ ላይ የሚመጣውን ጫና ሁሉም እንኛ እንቋወማለን። እናታም ላይ የሚመጣውን እንቋወማለን። ያው ባይሆን ከመጣ ማነች ሉሊት፣ ያው ጥፍርም የላትም እሷ ና ቤዛም በተወሰነ ጺን ደግሞ፣ ያው ወደረሰው ሙሉ ለሙሉ ተመልስ ሰው አያቅም። ጀስቲ በጥፍሯ ሰሞኑ ብታወጣም ሉሊት ሞክሯት፣ ችግር የለውም በሞክሮ አይከፋም። ና ሞክሯት ማለት ነው እነሱ እነሱ ተራ ይደርሳቸው ምን ነው ኤፍራታ ናታ? ኤፍራታ ናታ? ኤፍራታ ናታ? ይሄጭ ያላብዛችሁ ደግሞ እንዴ! አሁን ሲበዛ ማረም ይበራል። ትንሽ ረፍት ስጧት። ምንም ያኔ እኔ ምንም አልታየኝም። እነሱ እንዴ ምን ሆነች ነው አንድ ሰው ላይ ይሄን አክል መዝመት? ኦ ማይ ጉድነስ! አይቻልም እኮ አይቻልም። ትቀልዳላችሁ እንዴ? እና በስንቱ ላይ እንደዚህ ስንቱ ነዘን በስንቱ ነዘን በስንቱ እናልቅስ። ለማንኛውም ወዛሬ ይሄን ይመስላል። ይፈየን በለሽበት እንደው ሰላምሽን ያብዛው። ካልሆነ ይሄ ሰውዬ ትንሽ ጉርኩም አድርገሽ ሆነ ቦታ ብትወሽ ጥሩ ነው። ያው በጉርኩም በለሽ ማለት ነው፣ በዱላ ምን፣ ብቻ ባገኘሽው ነገር። በተረፈ ሰላማችሁ ዛ የአፌትን ቀን በቅርብ ሲጠብቁ ይህንን አይቀርም ማለት ነው። የእጁን ያገኛል። የእሱ ለምን እንደዘገየ አላቅም። እስካሁን ብዙ የተበደሉት እንባዎች ቶሎ ነው የሚደርሰው፣ የባለቤቱ ማለት ነው። የእነሱ ለምን ወይስ ደርሶት ዝም ነው አለው። ይህን ወይስ በተመሳሳይ እንመጣለን። ዛሬ ወይን ይመስላል። በያላችሁበት ሰላማችሁ ይብዛ፣ ቪዲዮ ላይክ ሼር አድርጎን፣ ፉይም ባለሽበት ሰላምሽን ያብዛው። ሁላችሁም እናመሰግናለን። ያፌትው እንቋወማለን። ኤፍራታ ላይ የምታደርገው ነገር ማቆም አለብህ። እናመሰግናለን። ቪዲዮ ላይ ካደረጉት፣ ባይ ባይ። መልካም ምሽት።